አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድነት ተከበራችው የዙበይዳ ቤተሰቦች እንዴት ናቸው? ሰላም ናችው? እኔጋ ሰላም ነኝ፣ አልሐምዱ ልላ። ክርስቲያን ወገኖችም ሰላም ብያለው። ለቤት የአዲስ የሆናችሁ ላይክ ሰብስክራይብ በማረግ ተቀላቀሉ። ነባሮቹ ሼር ላይክ ኮሜንት እንዳትረሱ እንዳልተለመደ ማለት ነው። እንሻላ ዛሬ ደግሞ ይህው በአዲስ ቪዲዮ መጥቼ የለው ማለት ነው። እንደዚህ ደስ የሚል ቦታ ማለት ነው። ማሻላ መሻላ ተባረከርላ ብያለው። እናንተም ደግሞ ማሻላ እያላችሁ ላይክ ሰብስክራይብ ሼር እያረጋችሁ አበረታቱኝ ማለት ነው። እንሻላ አብረን ወደፊት ማለት ነው። ይህን ይመስላል ሀባቢ። እላችኋለሁ እንዴት ናችሁ? ልን ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። በያላችሁበት ሰላማችሁ ይብዛ፣ ሀገራችንም ሰላም ያርግልን፣ እኛንም በያለንበት ሰላም ያድርገን። ዩቱብ እንዴት ያዛችሁ ነው? ሮጥ ሮጥ ዙጥ ዙጥ እንላለን ማለት ነው። አላህ ያበርታን፣ አላህ ያግዘን፣ አላህ አግዛችሁ። እንሻአላህ እርስ በራሳችን ያው መበረታታት አለብን እኛ ከታች ያለን ዩቲዩበሮች ማለት ነው። እኛም ታዋቂ ዩቲዩበር እንድንሆን ፌመስ እንድንሆን ዶላር እንድንቆጥር እርስ በራሳችን መበረታታት አለብን። መዘያየር መጠያየቅ አለብን። ለምን በተለይ ያው ፍትፍታ ማንሰራ ልጆች ያው ብዙም ሰው እንትን አይልም ማለት ነው። ለምንድን ነው ፍትፈት ፍትፍታ ያለበትን ቦታ ብቻ ነው መዘያየር መጠያየቅ አለብን። ሁላችንም ማደግ እንፈልጋለን። ከታች ያሉትን ደግሞ ከኛ ራሱ እያነሱ የአዳዲስ የሚከፍቱ አሉ። እንጠያየቅን እንዘያየር፣ ላይክ እናድርጋቸው፣ ባለንም በትርፍም በዋና ቤተሰብ እናድርጋቸው እላችኋለሁ፣ ውድ ቤተሰቦች ማለት ነው። ቅንነት ለራስ ነው። ቅን እንሆን ማለት ነው። ኢቶብ ያው እንዳየሁት ባቅሜ መገዳደፍ ያስፈልገዋል ማለት ነው። አብረን እንድናድግ መገዳደፍ ያስፈልገናል እላችኋለሁ። ላይቭም ስንገባ ቪዲዮም ስንለቅ መዘያየር አለብን። ኢንሻአላህ አላህ መጨረሻውን ያሳምርልን ለሁላችንም ጥሩ ጥሩ ነገር ደግሞ የምንሰራበት ያድርገን። ኢንሻአላህ አሁን ላይ ምንም እየሰራሁበት አይደለም፣ ዝም ብዬ ላይቭ ምናምን እንጂ። ኢንሻአላህ አላህ ብሎ ወደ ሀገር ስንገባ ደግሞ እንሰራበታለን ብለን ተስፋ አለን ማለት ነው። እንሻላህ፣ በኢዝኒላህ አላህ ያግራልን ብቻ ነው። ማሻላህ ጉዞ ላይ ነኝ። እሺ ጉዞ ጉዞ ጉዞ ተማም ሚየ ሚየሳ ሚየሚየ እንደዚህ ይሄ ነው እንደዚህ እየተጓዝን ነው። በእናንተ ደግሞ ምን ይፈልጋል? ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እፈልጋለው። ዙረት ሩቅ አይደለም፣ ግን ከሴትዮዋ እናት ቤት ወደ ቤት እየተመለስኩ ነው ማለት ነው። ወደ ቤት እየተመለስን እላችኋለሁ። ሀባቢ ላይክ ሼር ሰብስክራይብ ለምታደርጉኝም ከጎኔ ለሆናችሁ እኛም ከልበው ለሆናችሁም ከልብ አመሰግናለሁ። ክብር በርበሩልኝ ክበሩልኝ። አሁንም እንደጋገፍ ማለት ነው ኢንሻአላህ ኢንሻአላህ ብኢዝንላህ እየቾከን እየተራሮጥ የመዳም ቤት ጠሩኝ። እያን ስራውን ዩቱቡን እያን ስራውን ራሱ መች በስነ ስርዓት ስራውን ብንሰራውም ማናችንም ሆነ እንደ በፊት ለምሳሌ ዩቶብ ሳንከፍትና ዩቶ ከከፈትን በኋላ እኩል ቶሎ እንሰራዋለን ብዬ አላስብም። ስራቸው ራሱ ማለት ነው ያው እየተዘገየ ማለት ነው ይሰራል። ይሄን ይመስላል። የዛሬው ቪዲዮ የሰላም ሁኑልኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱሁ።